ፍቅርን ስለጠራጠረች ልታስደግምባት ማለት ነው። ከዛ ይህን ነገር ለእኔ ነግራኛለች፣ ላስደግምባት ነው ቅድም እንትን ያልኩት ፀጉሯን የወሰድኩት አለች። እኔ ለመቅያ እንዳልነግራት ዘመናዊ ብሬን ትከለክለኛለች። ሰራ ዝም እንዳለ ደግሞ ኃጢአት ነው እዚህ ጋር ሁለት ነብስ ነው የገደል እየገባ ያለው። ምክንያቱም ዘመናዊ ብታስደግምባት ኃጢአት ነው ያችን ብታብድ ደግሞ፣ እኔ እያየሁ ዝም አልኩ ለእኔም ሀጢያት ሊሆንብኝ ነው እና ሌሎች ልጆችም ስላሉ እነሱ ጋር አወራ ነው እና እንዴት እንደሰጠችሽ እንዴት እንደበላሻት እሷ ከራሷ አንደበት እንስማው ና ከዛ አንቺ ምላሽ መሰጫለሽ። እሺ እናመሰግናለን። እሺ አዘኑ እንኳን መጣሽ፣ እንኳን ደና እንዴናችሁ? አለን አለን። እሺ ከመጀመሪያው እንዴት አስረጅ እንደበላች ለምን እንደሰጠሻት ከትውቃችሁ ጀምሮ ያለውን ነገር አስረጅም። ኦኬ፣ እሺ አመሰግናለሁ። እኔ እና የምንተዋወቀው ሰፈር አብሮ አደግ ጓደኛሞች ነን፣ ስጋ ዝምድናም አለን። እሷ ከመጣች ከዘጠኝ አመት ወይም ከስምንት አመት በኋላ እኔ ዱባይ መጣው። ኤፍቢ ላይ አግኝቻት ስራው እንዳልተመቸኝ እና መደሞች እንደማያሳፍሩ አልተሳፈሪም አሉ እያመመኝ ነው ስራት፣ አይ ለምትሳፈሪያለሽ፣ እኔ አስጣፋሽ እና ትሰሪያለሽ፣ በውጭ ስራ አለ ብር ደሞዝም ደህና ነው የሚከፈለው አለችኝ። እሺ ብዬ መታ አስጣፋችኝ ማለት ነው። ስታስጠፋኝ ቆጣሪ ታክሲ ነበር ከሻርጃ አጅማን ቆጣሪ ታክሲ ነበር ይዘን የመጣ ነው። ግማሽ መንገድ አስራ አምስት ብር የቆጠረውን ክፍያ ያለችኝ ከፍዬ ከግማሽ መንገድ ደግሞ ወደ ቤታችን ካሜራ ስላለ ታክሲውን ካሜራ ይዞ ስለሚሆን እንዳንድ እያዝ በካሜራው ብላ የሌላ አገር ዜጋ ከርሊፍት ቀርታ ቤት አደረሰን። ያን ስመጣ አራት ሺ አምስት መቶ ድራም ይዤ ነበረ እሱን ሳጠኋት። ከዚያ እዛ ቤቱ አስገብታኝ እሷ ወደ ስራ ሄደች። ከዛ እቤት ባለቤት ወይም ፍቅረኛ ፍቅር ዲዛይን ፍቅር አብራ ይባላል እሱ አለ። ከስራ የሚመጡ ልጆችም አሉ እንዳትፈሪ ብላኝ ሄደች። ሶማሊዋ ክራዩዋ እሷ የምትፈልጊውን ነገር እሷ ተሱቅ ትወስድሻለች ብላኝ ሄደች። ከዛ ለፍቅር ደግሞ ሁለት መቶ ብር ስጭው የሆነ እዳለብኝ እንዲከፍልልን ስጭ ያለች። እኔ ቤት ክራይ እንደሚከፈል አላውቅም ነበር በዛን ሰዓት እሷ የቤት ክራይ በተዘዋዋሪ እሷ ዝምድና ስላለን ጓደኛሞ ስለሆንን እንዲቀጣ ለመናገር ደብሯት መሰለኝ ስጭልኛለች። ሳጠውላት አስር ቀን እንደቆየው ስራ አስገባች ባንድ ሺ 800 አቡ ዳቢ፣ ሄድኩኝ። 3 ወር ሰርቼ መጣውኝ፣ ድራም ሆነ። ከዛ የሶስት ወር ወር ስላልመጣው ጃዛቤት እኔ አላሰብኩትም፣ ግን አስበዋለች። ምንም ልቃ የለኝም። የመጀመሪያውን ወር ደግሞ ሰጥቻታለሁ። እያመመኝ ስለሆነ ስራ አልገባም። ዲቶል እና ክሎር ትሸተ ልቤን ያመኛል። በኦክሲጅን ነው የምተነፍሰው። ብዙ ጊዜ አመዳሞች ሐኪም ቤት እየወሰዱ በኦክሲጅን ነው የምተነፍሰው። ስለዚህ ብርን ስጭኝ እና አገሬ ሊሄድ ነው ስላት፣ ዛሬ ነገ ዛሬ ነገ እያለች ሂሳብን ስራ አለችኝ። እሺ አልኳት። አንድ ሺህ ሁለት መቶ እያስጠፋሁበትን አለችኝ። የአምስት ወር ቤት ክራይ አለችኝ። አንድ ወር ሰዋ ገቆች አለው። ከዛ ሰባት ሺ እና ደግሞ ታምሜ አንድ ጊዜ ሐኪም ቤት ወስደኝ ነበረ አጠቃላይ ሰባት ሺህም ይመጣል። ሰባት ሺህ ብር ሰጥሻለሁ። ዛሬ ነገ ዛሬ ንበስት ላይ መጨረሻ ላይ የሆነች ጓደኛዋለች መክያ እምትባል ጓደኛ አለቻት። እሷም በፍቅር ስለምጠረጥራት እታች እኛ ፎቅ ሆነን እሷ ግራንድ ወስዳት ተነጋግረው መክያ አልቀሳ መጣች። እኛ መሳሰርተን እየጠበቅናቸው እንብላ ስንላቸው አይቆይ፣ ፀጉሯን እናበጥራለን፣ ፀጉርሽ ስለረዘመ ጫፍጫፉ ልቁረጥልሽ ብላ በግድ አስገድዳ ፀጉሯን ቆረጠችላት የመክያል ቆርጣ መጨረሻ ላይ እኔን የምጥለው እኔ የምጥለው ታገለቻት። መክያ እና ሰው ታገሉ መጨረሻ ላይ ዘመናዊ ያሸንፋ ይዛ ወጣች እና መልሳ ቦርሳ ውስጥ ያዘችው። ባሌን ፍቅርን ስለጠረጠረች ልታስደግምባት ማለት ነው። ከዛ ይህን ነገር ለእኔ ነግራኛለች። ላስደግምባት ነው ቅድም እንትን ያልኩት ፀጉራን የወሰድኩት አለች። እኔ ለመክያ እንዳልነግራት ዘመናዊ ብሬንት ከለከለኛለች ሰራው ዝም እንዳለ ደግሞ ሀጢያት ነው እዚህ ጋ ሁለት ነብስ ነው ገደል እየገባ ያለው ምክንያቱም ዘመናዊ ብታስደግምባት ሀጢያት ነው ያችን ብታብድ ደግሞ እኔ እያየው ዝማር ለእኔም ሀጢያት ሊሆንብኝ ነው እና ሌሎች ልጆችም ስላሉ እነሱ ጋር አወራን ዘመናዊን እኮ ቅድም ፈቅረን አሳብደዋለሁ ነምትል ሁሌ አሳብደዋል ስለምትል እችን ልጅ ተሳብዳት ነው አደለው ፀጉራን ያስችበት ብለን እኛም እያወራን እኔ አልነገርኳትም እነዛ ልጆች እኔ አዎ ብያለሁ እነዛ ልጆች ለእሷ ነገሯት ልጅቷ መሳፈሪያ ደረሰ እና ወደ አገሯ ተሳፈር። ከቦርሳዋ ጸጉረን አውጥታ ወሰደች። መክያ ማለት ነው። ስለዚህ እኔ የነገርኩት ለአንቺ ነው፣ ድግምት እንደማሰራበት የነገርኩት ለአንቺ ነው። አንቺ ነሽ የነገርሻት ለመክያ ብላ በዛ ምክንያት ብሬን ከለከለችኝ። ነው ነው በኋላ አፉ ስለመጣ አባቷን ያላቅልሽ ማይቻል ስተጨት የራስሽ ጉዳይ ብሎ አላቅልሽ ማለኝ። ወንድሟ ታላቅ ወንድሟ ደውሎ ጠየቃት። የለብኝም አላቅም አለች። ከዛ ሪከርድ አለኝ። ሪከርዱን አሰማቸው። ቤተክርስቲያን በቅህ በሽማግሌ አባቷና ወንድሟ ተይዘው ሪከርዱን ሳሰማ ተደውሎ ስጠይቃት አሰጥቼ የራሷ ወንድም ትልቅ ወንድሟ ትንሽ ወንድሟ ስጠይቀው እኔ ሸምግዬ አሰጥቻታለሁ ብሎ አላለ አሉኝ። ሽምግል ነው። በዚህ ተዘጋ። አባትየውም የራስሽ ጉዳይ ያላቅልሽም እያለ ወንድማ ግን ሁለት ወንድሞቹ እየደወሉ ይቆጣታል ስጭያሉ እና የጠፋውበት ብላ ያሰበችው ከሻር ከሻርጃ አጅማ 15 ብር ከፍ ያሉ የግማሽ መንገድ። ከዛም በኋላ ቢሆን መቶ ሁለት መቶ ብር ነው። ታምሜም አንድ ቀን የወሰደችኝ ቢሆን በቃ አምስት መቶ ብር ነው። የቤት ኪራይ ደግሞ የአንድ ወሩን ከፍ እያለ ሶስት ወር ደግሞ አልመጣውም። ወሩን አንድ ወሩን ሁለት መቶ ብር ነው የምትወስደው፣ ከ10000 ድርሃሙ ላይ ማለት ነው። ያለው ነገር ይሄ ነው። አንቺ ሰምተናል፣ ምንም አይነት ማስረጃ የለሽም። ሪከርድ አለኝ፣ ሪከርድ አመጣለሁ፣ ፈልጌ በዚህ ሁለት ቀን አመጣለሁ። ወይም ደግሞ የእሷ ወንድሞች ጋር መደወል እችላለሁ። ችግር የለም፣ ወንድሞቹ አይክዱ። አሁን ልትደውይ ትችያለሽ፣ ምክንያቱም ከቀናት በኋላ ምናልባት ተመክረው ባይመሰክሩስ፣ ምስክርነታቸው ባይሰሩስ ነው ይመሰክራሉ። ወንድሞቹ ይመሰከራሉ እንዳለባት እና መጨረሻ ሰጥ መጀመሪያ አላቅም አለች። ሪከርዱን ሳሰማቸው ሲደውል ሲቆጠጥ ደው ወንድሟ፣ ትንሽ ወንድሟ እኔ ደውዬ ተቆጥቻ ሰጥቻታለሁ ብሎ አለን አሉ። ተውኩት በቃ ለፈጣሪ ሰጥች። ታመጫለሽ ሪከርዱን? እሺ፣ ቀን ሰጠኝ እናመጣለሁ። እሷ ሰባት ሺ ድራም አለብኝ ያዛኑ ብላል ለወንድሟ ያወራቸው ሪከርድ አለኝ ያመጣለሁ። በጣም ጥሩ እሱን እንሰማለን። እሺ ሶሊያና ከንግስት ጋር ከምትተዋወቁበት ጊዜ ጀምሮ ያወራችው ትክክል ነው አይደለም? አንቺ ደግሞ የራስሽን ተናገሪ። አውዬ እሷን አውቃታለሁ። የአንድ ሰፈር ልጆች ነን፣ ከአንድ ክላስ የተማርንን ያስተፋወት እኔ ነኝ። የመጣችበት በባንጋሊ መኪና ነው። ሺ አምስት ነው ያስከፈለች። እኔ አይደለም የበላው፣ ሺ አምስት ነው የከፈለችው የቤት ኪራይ እኔ ከፍዬ እየኖርኩ መቼም ከፍዬ አላኖርሽም፣ ማለት የቤት ኪራይ ከፍለሻል። ከዛ ውጭ ባለው ደግሞ ስትመጪ፣ ወዲያው ስትመጪ አንቺ ከኔ ለኔ ከሰጠሹ ብር ላይ አምስት ሺህ ምናምን ብር ሰጠሽ፣ አራት ሺህ ምናምን ብር በእጅሽ መልሼ አልሰጠውሽም? በእጅሽ መልሼ አልሰጠውሽም? ከፍቅር ጋር ተጣልቼ ከፍቅር ጋር ተጣልቼ ለምንድን ነው ያደረግሽኝ ታውቂያለሽ ከሱ ጋር በምን እንዳታላሽኝ ታውቂያለሽ ራስሽ ማለት ነው ከሱ ጋር ተጣልተን በጎን ለእኔ ሌላ ትይኛለሽ አዳምጪኝ በጎን ሌላ ትይኛለሽ ከሱ ጋር ሄደሽ ሌላ ትያለሽ ግን ብዙ ጊዜ ስላየውሽ ከአንቺ ጋር ማቆም ስለነበረብኝ አቆምኩኝ ከዛ ምን አልሽኝ አባቴን ኢትዮጵያ ሄደሽ ልጅህ አምስት ሺህ ብር ወስዳብኛለች ብለሽ አደባባይ ላይ አባቴን ቤተክርስቲያን ላይ ጠየቅሽው እኔ ብር የለብኝም ብር ካለባት እኔን ከሳ ትቀበለኝ እንጂ እናንተ ስሰጠኝ አላያችሁም። ስለዚህ ልጅቷ ከፍቅር ጋር ተመሳጥራ ስሜን ለማጥፋት ፈልጋ ነው ብዬ መልስ ሰጥቻለሁ። ከዛ ውጭ ባለው ግን የአንቺ ብር፣ አንድ ብር የለብኝም። አንድ ብር የለብኝም። እንደመጣሽ ስራ ገባሽ፣ የቤት ኪራይ ከፈልሽ፣ ቀሪ ብርሽን መልሼ እሰጥችሻለሁ። እስከ ዛሬ እየተቆይተሽ ነው። ቤተሰብ ጠይቀሽ የዛኔ መልሼ ይልሻለሁ። መልስ ሰጥችሻለሁ የዛኔ መልስ ሰጥቼሻለሁ። ዛሬ ደግመሽ ለምን ቤተሰቦችን አልጠየቅሻቸውም? ለምን ዝም አልሽ? ለምን አልከሰሽኝም? ዛሬ ምን ተገኝቶ ነው መተሽ የከሰሽኝ? ሂጅና ስን መሆን አጥፊ ያስላለሽ ጅና እንደዚህ መተት እንደዚህ እንደዚህ ብሎ ስለተወራ አንቺም ተጨምረሽ ሌላ ወሬ ለማውራት አይደለም። ለሀቅሽ ኑሪ፣ ለሀቅሽ ኑሪ። ከሰው ጋር ተደርቦ ማውራት ይብቃ። ምንም ትርፍ እኛ ለማሳመን ትርፍ ነገር ሳታወሪ ቀጥታ የተፈጠረውን ብቻ ለምን አታወሪ? ለምሳሌ ቀጥታ ቀጥታ ነገር ኳት፣ ቀጥታ ነገር ያደለ መኪያ የመስለ ጸጉር መተት ምናምን መልስ ስጭበት። ስለ እሱ ነው መስማት የምፈልገው። ስለ መኪያ ምንም ያደረግኩት ነገር የለም። መኪያ ማለት ከፍቅር ጋር የተዘጋ ጉዳይ፣ የተዘጋ ፋይል። ግን ባልከፍት ደስ ይላል። መኪያም ትመጣለች፣ ችግር የለም። ጸጉሯን ቆርጠሽ ቦርሳሽ ውስጥ ከተሻል፣ አልከተች መኪያ ማለት አልከተትኩም። መረጃ ካለሽ አምጪ። እኔ አልከተትኩም። እሷ ጋር በጣም የተጣላንበት ከእሷ ጋር ማለት ነው፣ የሻወር መሰጃ ፎጣው አለ አደለ? እሱ ጋር እንደዚህ አሸርቅጦ እሷ ከቤት ተቀምጣ እሱ አሸርቅጦ አገኘሁትና አንቺም እንደዚህ እያደረግሽ ነው። በስማ ብዬ ቤቱን፣ ሲጀመር እኔ ስራ ቦታ ነኝ፣ ፉልታይም ነው የምሰራው። ፉልታይም እየሰራው ቤቱን ለቅቄላቸዋለሁ። በቃ ጥፋት የራሴ ስለሆነ ከማንም ጋር አልጣላም በሚል ራሴ ነርበሳ አድርጌ ተመልሼ አለው። ሌላ ምንም ያደረግኩት ነገር የለ። ትምጣ፣ ትጠራ

አንቺ የቤት ኪራይ ትከፊ ነበር አትከፊም ነበር? እኔ ፉል ታይም ሁኜ ሁኚ የቤት የቤት ልጆች አሉኝ፣ የቤት ልጆች አሉኝ። ቤቱን የያዝኩት እኔ ነኝ። የቤት ኪራይ ግዴታ መክፈል ግዴታ ነው። የቤት የቤቱን የያዝኩት እኔ ነኝ፣ የምከፍለው እኔ ነኝ። ልጆች ነበሩ፣ ቤት ማከራያቸው ልጆች ነበሩ። መኪያኑ ከፍቅር ጋር የጠረጣሻት እሱ በፎጣ ከሻወር ሲወጣ ስለነበረች ቤት ውስጥ ለምንድን ነው የጠረጠርሻት? ከዛም በላይ ስለነበረ ከዛም በላይ ስለነበረ፣ ስለዚህ በዛ ተናደሽ ምን አስ ከዛም በላይ ስለነበረ ምን የሚያሰብኩት ነገር የለም። ሁለቱ እኔ ተጣላው ፍቅር ሄደ ፍቅር ሄደ፣ እሷም ወደ ሀገር ቤት ገባች፣ አለቀ። እሷ ሀገሯን ገባች። እንዲያውም የሆነ ቦይስ ሁሉ ነበረኝ የእሷ ማለት ነው። ለባልሽ ልኬ ነው ይሄ ሁሉ ነገር። የእሷ ከፍቅር ጋር የነበራት ግንኙነት ቮይስ ነበረኝ። እሱን እራሱ ስቲል ለባሏ ልኬ ባታለሁ። የተወሰኑትን ለባሏ ልኬ ባታለሁ። መኪያ ማለት ከፍቅር ጋር የነበራትን ሪሌሽን ቮይስ ስለነበረ ልኬ ባታለሁ። ሌላ ምንም ያደረኩት ነገር የለም። ትክክልነቱ ያለሽ የሰው ትዳር ማፍረስ ለባሏ ቮይስ ልኮ የለም ትክክል እንዳሉና ትክክል አይደለም። ትናንትና ፍቅር ዲዛይን ይዞት የመጣው ቮይስ አንቺ የእሱን የቆሸሸ ሸሚዝ ላቡ ያለበትን ሸሚዝ ወደ ኢትዮጵያ በፍጥነት እንደምትልኪ እና እንደምታሳብጁ በራስሽ አንድ ዓመት ስትናገሪ የነበረበት ቮይስ እና አሁን ንግስት የምትናገረው ንግግር አንድ አይነት ሆነብኝ አየሽ መኪያ ላይ በፍቅር ዲዛይን ስለጠረጠርሻት ጸጉሯን የጸጉሯን ቁራጭ ቦርሳ ስትከቺ እንዳየችሽ ስክረት የሆነ ሰው የለተናገረ ቦርሳዬ ስክረት መረጃ ትፈልጋለች፣ አይደለ ከኔ ቦርሳዬ ስክረት ግዴታ ይህን ነገር ሀሲያት ነው ብላ አስባለች። መረጃውን በስልኳ ማንሳት ትችላለች። ካላት መረጃውን ትስጥሽ ነሽ፣ ችግር የለው። አንድ ሰው እኮ ይህን ክፉ ሲያስብ ለሷ ለልጅቷ እኔ ድግምት ላረግባት ነው ብዬ እኔ ለሷ ነገርኳት። አስቢ፣ ለእሷ ነገር ነው ድግምቱንም አደርገው። በድግምት ታምኛለሽ፣ አታምኝም? አላም ካላመንሽ፣ ለምንድን ነው የቮይስ በሱ ሸሚዝ ላቡ ያለበትን ሸሚዝ ብቻ አምጣልኝ አሳብደዋለሁ ያልሽው ለምን አልሽ? ካላመንሽ በመልሽ አለው። ስንደ ደግሞ ነግሬሻለሁ፣ ለምን እንዳልኩኝ። ትናንትና የጨረስን ነው ይመስለኛል። ወደኋላ ሳንሄድ ትናንትና ይሄን በይ፣ ይሄን አ ልድገመው። እሱ በይ ብሎኝ ነው ነው ያልሽው? ትናንትና ብዬሻለሁ። አዎ ከአቡዳቢ ብር ይዤ መጥቼ አስር ሺህ ብር ይዤ መጥቼ ለሱ ሰጠው ሰጥቼ፣ ግን የጣልሽው ስለምባል ወንድሜ አለ፣ የወንድሜ ጓደኛ አለች፣ ያንን ስለሚጠይቁኝ ለወንድሜ አንዳንድ ነገሮችን ብዬ እንዳሳምን የሚያደርገው ድርጊት ነው። ከዚህም በላይ እናገር ነበር ብዬ አለው። እሱ ደግሞ ሶዲያና አንድ ሰው ሽኩት ተደቅኖበት ሲያወራ እና ኖርማሊ ሪላክስ አርጎ ዘና ፈታ ብሎ በሰላም ማንም ሳያስገድደው ሲያወራ ቮይሱ ያስታውቃል። አንቺ የላክሹ ቮይስ ከጥላውን ጋር ስታወሪ ያለው ቮይስ በጣም ሪላክስ አድርገሽ ነው የምታወሪው። በምንም ነገር የተገደድሽ ሰው አስጨንቆሽ በያለሽ አይደለም። የተጨነቀ ሰው የተገደደ ሰው የሚያወራበት ድምፅ የድምፅ ጭንቀት መርበትበት፣ እና አንቺ ስታወይበት የነበረው ኖርማል አወራር እኛ ልብ ማለት እንችላለን። የማይመስል ነገር እንዴት ድግምት ላስደርግበት ነው። በታርጊ ልሻ ይህን ደግሞ ይህን ደግሞ ማለት ነው። አልፈራም አልልም። አርጊ የተባልኩትን ዝም ብዬ ነው የምናገረው። እሱን ፈርቼ አይደለም የማደርግለት፣ ደስተኛ ሁኜ ነው። ለእያንዳንዱ ለሚጠይቀኝ ማለት ነው። አርጊ ለሚለይ ደስተኛ ሁኜ ነው ማደርግለት። ከዛ ከሄደ በኋላ ነው ለምንድን ነው እንደዚህ ያደረግከኝ ለምንድን ነው ስል ተመልሶ ይሰድበኛል ማለት ነው። እንጂ ፈርቼ ምን ብዬ ደቅኖብኝ ምናምን አይደለም። አርጊ ካለኝ አርጊ ያለኝን በሙሉ አደርግ ነበር አልሽ። ትናንትና ኮ ደግሜ ነግርቻ። አርጊ የሚለኝን በሙሉ አደርጋለሁ። ግን እሱ ከጎኔ ራቅ ብሎ ከሄደ በኋላ ለምንድን ነው ይህን አስደረከኝ፣ ለምንድን ነው ይህን የማይመስል ያስደረከኝ ብዬ ስለው ይሰድበኛል። ምንም መልስ አይሰጠኝም። ከእጄ ላይ ብር መቶ ይወስዳል። ስሰጠው ምንም አይመስለኝም። ከሄደ በኋላ እናደጋለሁ። አለቀ። ይሄ ነው ያለን ከኔ ማለት ነው። እሺ ችግር የለውም ሁለት ሲሆን ማለት ነው። እኔ ብቻ አይደለም እያለው ያለው። በቃ ችግር አንቺ ራስሽ ነው ብቻ ነው ሰው ሊያና ማውራት መቼ እህቴ እሺ፣ ስለመተቱ መኪያ ላይ ልታሰሪው ስለነበረው መተ